እዚህ ጋር ኮሜንቱ እንደምን አደራችሁ የሀገሬ ልጆች። ያው ይሄ ኮሜንት የተሰጠበትን ቪዲዮ ሄዳችሁ ማየት ትችላላችሁ፣ ከዛ ይገባችኋል። ማውራው ታዲያ ምኑን ከሀበሻ ወንድ ተለየ ካላስተዳደሩ ሰርተው ሚስታቸውን። ኦኬ ታዲያ ከኛ ወንድ ምኑን ተለዩ ሰርተው ሚስታቸውን ካላስተዳደሩ፣ ማለት ባሌ እኔን የቤት እመቤት አድርጎ ቁጭ አድርጎ ካላስተዳደረኝ ታዲያ ምኑን ከኛ ወንድ ተለዩ? ከኛ ወንድ ምንን ተለዩ ካልከኝ መቶ በመቶ ባይሆንም በኛ በኩልም በነሱ በኩልም መቶ በመቶ ባይሆንም አካውንትህን አይበረብሩም? የባንክ ስቴትመንትን ስንት ብራለሽ፣ ምን እያረግሹ ነው፣ የት እያረግሹ ነው? ማለት ይሄን ያህል ታገኛለሽ፣ ወጪሽ ይሄ ነው፣ የተረፈውን የት እያረግሽ ነው ምናምን እያሉ አይበረብሩም? የሆነ ባውንደሪ ያላቸው ፐርሰናሊ ነው። የኔ ባል አካውንቴን አይበረብርም። መውጣት ያለበት ነገር ፍቅር ይችን ነገር ይሄንን አንችን እንትን ይሄ እንደዚህ አድርግ ያለሁ ሊለኝ ይችላል። ወይ ደግሞ ራሴ ወጪዎቼ ናቃለሁ ከዛ ውጭ አካውንቴ የምንቀረው ምን አደረገ ከዚህኛው አካውንትሽ ከዋናው ስራሽ ይሄን ታገኛለሽ፣ በዛ ላይ ደግሞ ተጨማሪ በነዚህ በነዚህ በኩል ገቢ ታገኛለሽ። የት ናቸው ብሎ አይጠይቀኝም። አካውንቴን አይበረብርም፣ ይበረብን ለዛ ነው ልጄን ኢትዮጵያ ቀብራራ አድርጌ የማኖረው፣ ለዛ ነው ያ በአባቴ መመረቀው። አካውንቴን ቢበረብር ኖሮ ሰንደል እዚህ ጋር ለኩሳሉ ያጨናነቀኝ ነበረ። ግን እንደዛ ስል ብዙ አለ። የመኪና ቤንዚል የሚያስከፍል ሁሉ ነጭ አለ። መኪናዋ አንዷ መኪናዋ ተበላሽቶባት ስራ ቦታዋ ያደርሳታል። በወር የመኪና ቤንዚል የተቀበላት ሴት አውርታኝ ታውቃለች። በውስጥ መ እንደዚህ አይነትም ችጋራም አለ። የእኔ ጥያቄ ግን መቼ ነው የፈለገ ባለ ሀብት የፈለገ ሀብታም ቢሆን ሬሳ ይመስል ሰው ላይ ሀሳባችንን መጣል፣ የሰው ትከሻ ላይ መቀመጥ አስተሳሰብ የሚቆመው እኛ ኢትዮጵያኖች ነው? አሁን እኔ ብዙ ሰው ማልጠብቃቸው ሰዎች እራሳቸው ባል ይሄ እንደዚህ ቢኖረው እኔ ቁጭ ብዬ ነው የምበላው ሲሉ አይወስድ ሾክድ በጣም ነው የምደነግጠው። ባሌ በጣም ከፍተኛ ገቢ ካለው ቤት ቁጭ ነው የምለው። ከዛስ ከዛስ ፍቅር ሲያልቅስ፣ ከዛስ ፍቅር ሲያልቅስ ማለቴ ምናልባት ከአንድ አስር ዓመት ምናምን ከሆነ ከሀያ ዓመት በኋላ ፍቅር ካለቀ በአምሳ ዓመቴ የእኔ ኩዮች ብዙ ደረጃ ባለ ወግ ማዕረግ ሆነው እኔ የሆነች አንድ ክፍል ቤት ሳሎኗና ኩሽኗ አንድ ላይ የሆነ ስቱዲዮ ቤት ቁጭ ብዬ ያለፈ ታሪኬን እያወራሁ ልበጥረቅ። ይህንንም አይተነዋል፣ ይህንንም ነክተነዋል፣ ይህንንም ትን ብለዋል። ከፈለግኩ ደግሞ አሁን ሆጭ አልቄ በሚሊየን አውጥቼ ደግሞ እዚህ ጋ መግዛት ይችላሉ ትቸው ነው እንጂ ምናምን ልበል። ልበጥረቅ ልቦትረፍ ቁጭ ብዬ ጊዜን አባክኜ የእኔ ጌታ በዚህ ሰዓት ሀሳቡን በሰው ላይ የሚጥል ሬሳ ብቻ ነው። የሰው ልጅ ሀሳቡን በሰው ላይ አይጥልም። ወጥቶ መስራት፣ መንቀሳቀስ ሲስተም ውስጥ እንድትቆይ ያደርጋል። አንድ በሁለተኛ ደረጃ ደግሞ ቢሆንም እንኳን እኔ ቤት መቀመጥ ቢኖረብኝም እንኳን ልጆ ልጄ ልጆቼ ኪንደርጋርተን እስኪገቡ ድረስ እሱንም በአካውንቴ የተወሰነ ገንዘብ የሚያስገባልኝ ከሆነ ማለት የኪስ ገንዘብ መስጠት አለበት። መጀመሪያ አርባይትሎስ ጌልድ ትገባለሁኝ። መስሪያ ቤቴ እስከ አንድ ዓመት ድረስ ይከፍለኛል። ከአንድ ዓመት በኋላ ያቆም አይደለም። ከዛ ከአንድ ዓመት በኋላ ያ መስሪያ ቤት የምሰራበት የደሞዚን ስልሳ ፐርሰንት የሚልከው ጊዜው ሲያበቃ የደሞዚን ስልሳ ፐርሰንት መክፈል አለበት። ሀብታም ከሆነ ቁጭ ማለት ካለብኝ መክፈል አለበት እንዳትሉ። በሁለተኛ ደረጃ ደግሞ ቤቱ እዳ የጨረሰ መሆን አለበት። እዳ ያለበት የባንክ ቤት ውስጥ ባሌ ተቀመጪ ቢሉኝ ቢለኝ ፎርጌስስ፣ አልቀመጥም። ናይን ስኬት ነች ኔቨር ኤቨር፣ እዳ ያለበት ቤት ውስጥ ገና ወደፊት አስራ አምስት ዓመት ሀያ ዓመት ገና እዳው አልቆ ተከፍሎ ከተጨረሰ ቤታችን የሚሆነው ቤት ውስጥ፣ እዳ ያለበት ቤት ውስጥ፣ ሞርጌጅ ያለበት ቤት ውስጥ ተቀመጭ ቢለኝ አልቀመጥም። ቤቱ ከእዳ ነፃ መሆን አለበት። የቤት ኪራይ ከሌለብን ምን ከሌለብን፣ ኦፍኮርስ እኔም እንደዛ አቅዳለኝ። መድኃኔዓለም ከፈቀደ በቅርብ በቅርብ እንደውም ፉልታይም አሰሪም እያለኝ ነው ባለቤቴ። ነገሮች ሲስተካከሉ አሁን ማውራት አልፈልግም። ፉልታይም አሰሪም እያለኝ ነው። ኦፍኮርስ በቅርብ ይሄንም በቅርብ አደርጋለሁ። እኔ በቅርብ ስላችሁ በቅርብ ደግሞ ነገ ከነገ ወዲያ ከዛሬ ወር የዛሬ ሁለት ወር ጠብቁ። ግን በቅርብ አላማዬ እንደዛ ነው። ባለቤቴም ቁጭ አድርጎ ይሄ እንደዚህ ካደረግን ፉልታይም አያስፈልግሽም። ታይልሳይት ለራስሽ ያህል ከሰራሽ ይበቃል ምናምን የተባባልነው ነው። ነገር አለ ያቀርነው ነገር አለ እዛ ዛ ዛ እዛ ያሉትን ቤቶቻችንን ሸጥ ሸጥ አድርገን የተወሰነ አንድ መቶ ሺህ ማትሞላ እዳ ያለበት ቤት እንትን ካለን ያችን በወር አንድ ሺህ ሁለት መቶ አንድ ሺህ ሶስት መቶ ዩሮ ከተከፈለ የኔ ረጅም ሰዓት መስራት ኢምፖርታንት አይደለም። ያው በተረፈ ግን ኔን የኔ ጌታ ምን ገና ለገና የባል ደሞዝ ትልቅ ስለሆነ ብቀመጥ ከቤት ሲወጣ ትልቁን ደመወዙን ይዞ ነው የሚወጣው። ከዛ ላይ እኔ ሁለቱም ልጆች አስራ ስምንት ዓመት እስኪሞላቸው ድረስ ወጥሬ መስራት እንዳለብኝ ነው የማምነው። አስራ ስምንት መሙላት ብቻ ያለ ሁለቱንም ልጆችን ቦታ ቦታ እስከ ማስያዝ ድረስ ወጥሬ ነው መስራት የምፈልገው። ከዛ በኋላ እንደ ሁኔታው። ያ ግን መስራትን የመሰለ ነገር የለም። መቀመጥም ጥሩ ነው፣ ግን የሚያስቀምጠው ሰውዬ ከእዳ ነፃ የሆነ የጋራ አይገኝቱም ይሄ ግሩንድ ሽቱኩ ወይ ቤቱ ወይ አፓርትመንቱ የጋራ ይሄ ካርታና ፕላኑ የጋራ ከእዳ ነፃ መሆን አለበት። የቤት ክራይ ከሌለ ውጭ ሀገር ምንም ችግር የለም። በአንድ ሰው ደግሞ ስትተዳደራላችሁ ፋታ ብላችሁ የሆነ ሄደት ትብላችሁ በሳምንት ሁለት የሆነ ሚኒ ጆብ ለክ ይሳችሁ አንድ አምስት መቶ ስድስት መቶ ይሮ ይዛችሁ ከመጣችሁ በቂ ነው። በተረፈ ዝም ብሎ ገና ለገና ስንትም ሺ ብር ያግኝ የቤትም በቤት አይኮንም። ሁለተኛ የውጭ ዜጎችም ሆነ ቀቀርም ከኢትዮጵያ ውጭ ያለ የኬንያም በለው ሱዳንም በለው ናይጄሪያ፣ ጋና፣ ቶጎ ኤርትራይም በለው የመናይም በለው ማንም በለው ውጭ ሀገር ከኢትዮጵያ ውጭ ያለ ወንድ ሚስቱን ቁጭ አድርጎ ምናልባት አረብ አረብ ሀገር አረብ አረብ ራሱ እዚህ ሀገር አምጥቶ አሁን ሚስቱን ቁጭ አድርጎ የሆነች ኢትዮጵያዊ ታግብቶ ቁጭ አድርጎ አያኖርም ያ ልጅ አስፈልፍሎ የልጅ ገንዘብ ሊጠቀምባት ካልሆነ በስተቀር። ስለዚህ የውጭ ዜጋ አግብቶ ቁጭ ማለት በራሱ ይሄ ደደብነት ነው። እንደውም የሀገር ልጅ አግብቶ ቁጭ ብትል ይሻላል፣ ያ ይሻላል። እንደው አየር ቢይዝብህም የራስህ የሀገር ሰው ነው። ብታብላውም፣ ብታጠጣውም፣ ቤቱን ብጠራረግለትም፣ ብታስተካክልለትም፣ ልጅ ብትወልድለትም የራስህ ዜጋ ነው። የውጭ ዜጋ ጋር የኗሪያ ኗሪ ሆነ፣ ሲደብረው ሲሰለቸው እስኪ ደግሞ ወጣ ስለ ወጣ እንዲ ነቅነቅ ያለችው አልፈልግ ብሎ ቢሄድ እኔ ቁጭ ብዬ ሊሳሳድግ ነቃ ልጆቼ አደጉ እንደዚህ ያሉ ዛሬ እንዲህ ያልኩ ወጣ ብዬ ሰራሁ እያልኩኝ የልጆችን እድሜ ስቆጥር እሱ ትቶ ሄደ ከማለት መስራት ይሻላል። ይሄ የተሳሳተ አመለካከት ነው። በነገራችን ላይ ነጮች በተለይ የተማሩ ነጮች ሚስታቸው ቤት እንድትቀመጥ አይፈልጉ። እንደው ቤት እንኳን ትቀመጥ ብሎ ካሰበ አካውንቷ ላይ ገንዘብ ያስገባል። አንድ ሺህ ዶላር ሊሆን ይችላል፣ አምስት መቶ ዶላር ሊሆን ይችላል። በጣም ሀብታም ከሆነ ማለት ነው። ሶ ሾፒንግ ቪዛ ካርድ ይሰጣል፣ ዴቢት ካርድ ይሰጣል። የምንድን ነው የሚባል አሜሪካን ኤክስፕሬስ ኤክስፕሬስ ካርድ ነው ምናምን ይሰጣል። አካውንቷ ላይ ያ ፌስ ስካን ማድረግ ነው የሚጠበቅባት። ስልኳን ታደርጋለች፣ ከዛ ፒፕ። ያ ሂጂ ውጪ፣ ሾፒንግ አድርጊ፣ ሳውና ግቢ፣ ስፓ ግቢ ጂም ጊቢ ነው የሚለው። በጣም ሀብታም ከሆነ እቤት ቁጭ ብላን ድብርት የሚይዛት ሴት አይፈልግም ሰው። የፈለገ ቢሆን ማለት ነው የፈለገ ሀብታም ቢሆን ፈረንጅ ሚስቱ ቤት ቁጭ እንድትል አይፈልግም፣ እንድትወጣ ይፈልጋል። በጣም ሀብታም ከሆነ ወጣ ወጣ እንድትል ይፈልጋል። ኦነር እንድትሆን ይፈልጋል። የራሷ ነገር እንዲኖራት ይፈልጋል። ሴክሲ እንድትሆን ይፈልጋል። ምክንያቱም ባለ ሀብት ነው። ባለ ሀብቶች ደግሞ ታውቃላችሁ ሴክሲ እንዲሆኑ ይፈልጋሉ ሚስቶቻቸው በቃ ነቃ ነቃ ነቃ ሳይክል ሳልሳ ምደንስ ጉዝጉዝ አይፈልጉም። ስለዚህ በብዛት ሰባ ፐርሰንቱ የኛው የሀበሻ ነው የቤት መቤት የሚወደው መበለጥ ስለማይወድ ብርሌ ከነቃ የሆነ ምቃ እያለ ሚስቱ ዱንዙዝ እንድትሆን የሚፈልገው የኛ ሰው ነው እንጂ ነጮች ሚስታቸው ዱንዙዝ እንድትሆን አይፈልግም ሰካራም ካልሆነ የሶሻል ገንዘብ ለቃቃሚ ካልሆነ በስተቀር ሚስቱን ቁጭ አድርጎ ቤት ተቀመጭ አትስሪ ምን ያደርጋል የሚል አይደለም። አንደኛ አገሯቸው ላይ እነሱ ግብር መክፈል ይፈልጋሉ። ስለዚህ እንደዚህ አይነት ኤክስፔሽን ኤክስፔክቴሽን መቅረት አለበት ብዬ አስባለሁ። ቶ ቢሆን እንኳን ከእዳ ነጻ የሆነ ቤት ሳይዙ የቤት መሬት አይኮንም። ነው ነውር ነው። ድሃ ነው ድሃ ድሃ ነው የሚያደርገን ድህነት ነው ባልና ሚስት